ሙስና መቃብርና ጥፍቶ ተነሳ፣ ተንስኡ ለጸሎት ብሎ በሲኦል ገብቶ ነፍሳትን ነፃ ወላ፣ አንተ በእሱ ቦታ ብትሆን እሱ የሚያደርገውን ነገር ላለማድረግህ ምንም ማረጋገጫ የለህምና ነው ቅሉ። ያ ሲባል አሁንም እንደምላችሁ ዝም ብለን እንገደል ማለት አይደለም የሰባት ሺህ ምናምን ዘመን ያክል ልምድ ያለው ዳቢሎስ ነው የኛ ጥላት በነገራችን ደፍ የአራተኛ ክፍል ልጀን ስላልተፈለገ እርግዝናና ስለተፈላጊ እርግዝና ያወረዋል ከዛ በኋላ ደግሞ ሴፍ ሴክስ ወይም በጥንቃቄ ልጁ እንዴት እንደሚያመነዝር ትምህርት ውስጥ ቤተሰቦቻችን ወንድሞቻችንም ብነግሯቸውም አይቀበሏችሁም አይሰሟችሁም ሆነን ለመናገር ፖርዛት ማተር ዘመናዊ ትምህርት ይህን ያደረገው ዛሬ ራቁትን መሄድ ፍረት አይደለም አይደል እንዴ እንደውም ነፃነት አይደል እየተባለ ያለው አሁን፣ እንደውም ሰሞኑን እየሰማን ያለ ነው እና እያየን ያለ ነው። ምንድን ነው የሰዶም አይነት እንቅስቃሴ አይደል እ ሴት ከሴት ወንድ ከወንድ ጋር ትናንትና የሰራሁላችሁ ቪዲዮ ያሳየዋችሁ በምድራችን ላይ እየሆነ ያለው ከየት የመጣ ነው? ዘመናዊ ትምህርት እንዴት አድርጎ ውስጣችንን ቦርቡሮ ቦርቡሮ ለዚህ እንዳበቃ ነው ማለት ነው። ሰላም እንደምናላችሁ ውድ ቤተሰቦቼ፣ ባያላችሁበት ሰላማችሁ ይብዛ። እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን። በቅድሚያ ለዚህ ቻናል እንግዲህ ቤተሰብ ያልሆናችሁ ቤተሰብ ሆኖ ላይ ካድርጉት ብዙዎች ጋር መልእክቱ እንዲደርስ ይሄንን እንግዲህን ብታደርጉ ከእናንተ ምንም የሚጎልባችሁ ነገር አይኖርም። መልእክቶች አሉ፣ የተለያዩ መልእክቶች የነናቸውን በቅደም ተከተል እንመለከታለን። አሁን እምላችኋለሁ፣ ቆይታችሁን ከኔ ጋር አድርጉ። ወደ መጀመሪያው መልእክት ስለምወስዳችሁ መልካም ቆይታ እንዲሆንላችሁ እመኛለሁኝ። ታሪክ እንድታወቅ እንፈልጋለን። በነገራችን ላይ የማያውቅ ሰው ለምንም አይጠቅመንም። ወደፊት መንጋ ነው የሚሆነው። አባቶቼ እናቶቼ ምናምን ቢል ምንም ምንም ጉዳዩ ምንጩ ታውቋል። በነገራችን ላይ ፋርስ ባቢሎን ናቡከደነጾር ኢየሩሳሌምን መጥተው ወረው ማርከው ሲሄዱ ማርከው ሲሄዱ የኢትዮጵያው ንጉስ ንጉስ አይሹር በዘመኑ የነበረው ለኤርሚያስ ላከለት፣ መጥቼ እስራኤል ላድን፣ እንደቀድሞ ወሪቱን ምንመልስ እንደቀድሞ መስዋዕቱን አምልኮቱን ሁሉ ይመለስ፣ ቤተ መቅደሱን እናንጹ፣ ልምጣ ሆይ አለው። አየህ ልምጣ ሆይ ከባቢሎን ላውጣችሁ ሆይ ይህንን ቃል ነው እንዲያውም ኤርምያስ የመለሰል ተ ሰብ ዓመት ትቆያላችሁ ብሎናል፣ አለ። እንዲያውም አጼ አፊላስ ሬ እግዚአብሔር የሚባለው እኛ ኢትዮጵያውያን ዓለምን የመውረድ ፈቃድ የለንም እንጂ ቢኖረን ኑሮ ባቢሎንን የመውረድ አቅም ነበረን። ስለዚህ ስለማንፈልግ ባቢሎናውያን እግዚአብሔርን ሊያመሰግኑ ይገባል ብሎ ላከለት። በጣም ብዙ ታሪክ አለ። ይህን ልተዋችሁ። ክርስቶስ ወደዚህ ዓለም በመጣ ጊዜ በጎል ተጥሎ በጨር ተጠቅሎ በዚያ ሲያለቅስ ሲያነጥስ በቤተልሔም ዋሻ ላይ ያን ጊዜ ንጉስ አይሹር ከሰባ ሰገል አንዱ ሁኖ ወርቅ፣ ጣር፣ ከርቤ ሲቀርብለት፣ ወንድሜ ከመላእክት ጋር አልዘመርንም አልዘመርንም ወይ? ስብሐት ለእግዚአብሔር በሰማያት ወሰላም በምድር ከሚባልበት ዋሻ ተገኝተናል እኮ ዘምረናል። ከኖሎ ተረኞች ጋር ውዳሴ አቅርበናል። ግን ጣል ነው እሱንም ጣል ነው የሚገርማችሁ፣ እሱ አይደለም እኔ የሚደንቀኝ ከዚህም አልፎ ተርፎ የነበረን ልልና ሀገራዊነት፣ ህዝባዊነት፣ አንድነት፣ ፍቅር። በነገራችን ላይ የኢትዮጵያ ቤተክርስቲያን በደሏን ታውቃላችሁ? ለምን አንድ ታላለች? ለምን ፍቅር ታስተምራለች? ለምን ታሪክ ትናገራለች? ለምን ምናምን ምናምን ትላለች? በጎ የሆነ ነው በደሏ፣ እንደምታውቁት በማኒፌስቶም እንደሚጠሏት ይህ ግልጽ ግልጽ ኦርቶዶክሳዊ ጄኖሳይድ ስለሆነ መነገር መታወቅ ያለበት ጉዳይ ስለሆነ ነው። በነገራችን ላይ ይህ ግልጽ ጉዳይ ስለሆነ ነው። ትናንት የነበረን ልልና እግዚአብሔር ወልድ አይሁድ እነ ሄሮድስ ህፃኑን ሊገሉት መልአኩ የእግዚአብሔር መልአክ ዮሴፍን ህፃኑን እናቱን ይዘሽሽ ብሎት ሸሽቶ ሲሄድ ግብፅ ደረሰ። ግብፅ ሲደርስ ይገርማቸዋል። በግብፅ አገር የነበረውን ታውቃላችሁ። የጣዖት አምልኮ የላም የጥጃ ምስል እየተመለከ ግብፃውያን በጣዖት አምልኮ እግዚአብሔርን አሳዘኑት። እነ ኮቲባ ድንግል እመቤታችን መልኳን አይተው አንቺ መልከ ቀና ጠባይ ክፉ ብትሆን ነው እንጂ የተፈናቀልሽ፣ ከቤት ይወጣሽ እንዳንቺ ያለ መልከ መልካም ቤት ይለቃል። ዘብ መምህራችን ቃሎት ያሰማልን። በጣም የምንወዳቸው የምናከብራቸው መምህራችን መግቢያ ላይ የተናገሩትን ሰምታችኋልና፣ ታሪክን ማወቅ በነገራችን ላይ ከብዙ ነገር ነው ሊታደገን የሚችለውና ታሪክን ካላወቅን ለሁሉ ነገር ተከታይ ሆነን እንቀራለንና የማንም ወይም በመንጋ እንነዳለን የሚል ይዘት ያለው ሀሳብ ነው። ምራችን ያጋሩና፣ በጣም እውነተኛና ትክክል የሆነ ውሃ የሚያነሳ መልእክትን ያስተላለፉትና ታዲያ ከየነዳችን ምን ይጠበቃል? እኛ ራሳችን ታሪክ አውቀን ለመጪው ትውልድ ታሪክ ማስተላለፍ ይጠበቅብናል። ለምን ዛሬ ላይ እንደምትመለከቱት እንደው እኛ በጠላቶቻችን ልክ ሄደን ስለማናስብ ነው እንጂ የእኛ ጠላቶች እያንዳንዷን ደቂቃ ለእኛ ተንኮል ጉድጓድ ነው የሚቆፍሩት። በነገራችን ላይ በእያንዳንዷ በሀገር ውስጥ ብቻ ሳይሆን በውጭም ማለት ዋናው መሰረቱ እንደውም ያለው ውጭ ነው፣ የምዕራቡ ዓለም ማለት ነው። ይሄ ዝም ብሎ መኮንን አይደለም። በነገራችን ላይ አንዱና ዋናው ሁሌ እያነሳ ያለ ነው፣ ክርስትናን ከዓለም ላይ ማጥፋት ተብሎ ሲታሰብ ዋናዋ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያናት ግንባር ቀደም። ለምን እንደዚህ ይደረጋል? ወይም ለምን ምንድነው በዚህ ደረጃ እንደዚህ የሚያስቡት ካልን፣ ደግሞ ያው ግልጽና ግልጽ ነው አላማው። ጦርነቱ መንፈሳዊ ጦርነት ነው። ይቺ ቤተክርስቲያን ደግሞ ኢትዮጵያ ውስጥ በተለይ ከመንግስት ቀጥሎ ጠንካራ መዋቅር አላት ተብሎ የሚነገርላት እቺ ቤተ ክርስቲያን ናት። አሁን ላይ ያለውን አላቅም ማለቴ፣ የመጣው አገረገዥ ሁሉ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንን ለመያዝ የማይደረግ ጥረት የለም። ይሄ ከጥንት ጀምሮ የነበረ ነው። ለምን? በስሯ ትልቅ የሆነ አስተዳደራዊ መዋቅር አለ። አሁን ላይ ግን እየተሸረሸረ እየተሸረሸረ እየተሸረሸረ እየሆነ ያለውን ነገር ሁላችንም እናቀዋለን። ስለዚህ ታሪክ ማለት አንዱ ይሄ ነው። ቤተ ክርስቲያንን ማወቅ እንዳትሆን መናፍቅ ማለት ነው። የማንም መጫወቻ እንዳንሆን፣ ማንም የመጣው ሁሉ እንዳይነዳን፣ ለምን ብለን መጠየቅ እንድንችል ታሪክን ማወቅ ያስፈልጋል። ታሪክን ካላወቅን አደጋ ውስጥ ነው የምንገባው። እየሆነ ያለው ምስል ስለሆነ ማለት ነው። አሁን ላይ ቤተክርስቲያናችን ላይ ዛሬ እንደምታዩት ነው ቢደርስብን መከራና ፍዳ ማለት ነው። ምንም እንኳ ክርስትና ማለት መስቀልን መሸከም ቢሆንም እንኳ ከልክ ያለፈ ግን ሲሆን ደግሞ በጣም ያስጠላል። ይሄ ሲባል በልኩም ቢሆን ይሁን እያልኩኝ አይደለም። እውነት ነው፣ ክርስትና ማለት መስቀልን መሸከም ነው። ዳቢሎስ ባለበት ምድር ላይ ነው ያለ እናንተ። ዳቢሎስ ባለበት ሰይጣን ባለበት አለም የእግዚአብሔር ነን ብለን የእግዚአብሔር ልጆች ነን። እኛ እኮ የእግዚአብሔር ልጆች ነን። በጣም የሚገርመው ነገር ይሄ እኮ ነው በነገራችን ላይ እኔ እግዚአብሔር እኛ የእግዚአብሔር ልጆች ተብለን ዳብሎስ ደግሞ የእሱ ልጆች እንድንሆን ይፈልጋል። ነው ከፈለገ በፍቅር ነው ፍቅር አያቅም። በእርግጥ እንደው ለወቱ ስብሃት ለአነጋገር ይቅርታ፣ ፍቅር ስለሚያውቅ አይደለም። ከሆነ በማታለያ ነው። አታሎ፣ በምንም ነገር ብሎ አታሎ ወደ እሱ ማስገባት፣ ካልሆነ ግን በሰይፍ ነው የምናየው ማለት ነው ያ ማለት ግን በሰይፍ እኛ ላይ ሰይፍ የሚመዛው ግን ወደ እሱ ለማስገባት አይደለም። የመጨረሻ ለፍቶ ለፍቶ ለፍቶ አለሳካ ሲለው እኛ ማጥፋት ነው በቃ። በሁለት አይነት መልኩ ያጠፋናል። አንደኛ በማታለል፣ በማጭበርበር፣ በመሸወድ በስጋ የፍላጎታችን ገብቶ የእሱ ማድረግ ነው። በገንዘብም ሊሆን ይችላል፣ በዝሙትም ሊሆን ይችላል፣ በመስረቅም ሊሆን ይችላል፣ በዘረኝነትም ሊሆን ይችላል። መልኩ ብዙ ነው የሚያታልልበት። በእንደዚህ አይነት መልኩ አታሎ የእሱ ማድረግ ከቻለ እሰየው፣ ካልሆነ ግን እምቢ ካልነው ግን ዘራችንን ለማጥፋት ይሰራል። ልክ ሐዋርያት ላይ የሰራው እንደዛ ነው። መጀመሪያ ባለቤቱን ራሱን ክርስቶስን በመስቀል ላይ ሰቅሎ ክርስትናን በመስቀል ላይ በቃ ከተሰቀለ በኋላ ከሞተ በኋላ የክርስቶስ ነገር አለቀለት ብለው መቃብሩን ሳይቀር እስከ መጠበቅ ደርሷል እኮ አይደል? መጽሐፍት፣ ፈሪሳይ ያለ አድሮ በእነኛ ከሀዲ ያለ ያድሮ የክርስቶስን መቃብር እንዳይነሳ ብለው ማለት ትንሣኤውን ቀብረው ለማስቀረት እንኳ ማለት ነው፣ አልተቻለም ክርስቶስ ግን ሞትን ድል አድርጎ ተነሳ። ሙስና መቃብርን አጥፍቶ ተነሳ። ተንስኡ ለጸሎት ብሎ በሲኦል ገብቶ ነፍሳትን ነፃ ወጣ። ከዛስ የእሱን ፈለግ የሚከተሉ የእሱን መንገድ የሚከተሉ ቅዱሳን ሐዋርያት በዓለም ላይ እንዲያስተምሩ አሰማራቸው። ከዛስ ደቀ መዛሙርቱን ዳብሎስ ድጋሚ ማሳደር ጀመረ። በዓለም ላይ እያንዳንዱ ሐዋርያ ያስገድላል። ምን ያላደረጋቸው ነገር አለ? ክርስትና ጉድ ተመልከቱ። ክርስትናን ለማጥፋት ማለት ነው። የሩቅ ዘመን ታሪክ ከዛሬ ሁለት ሺህ ዓመት በፊት የጀመረውን ሴራይ ዳብሎስን አሰራር ነው። ክርስትናን ለማጥፋት እስቲልናው አሪሰ አሁን እስከሚደረገው ድረስ ያለው ሁኔታ የማን ስራ ነው ካልን ዋናው ጠላታችን፣ ጠንተ ጠላታችን ዳብሎስ ነው። ይሄን የሚያደርገው ደግሞ ያው በሰው ላይ አድሮ ነው። ምንም ጥርጥር የለውም። ሰው ላይ አድሮ ማለት ነው። ይሄንን በጥላቶቻችን ልክ ዳብሎስ ለእናንተ በሚቆፍረው ጉድጓር ልክ የኛ ዝግጅት ምንድን ምን ይመስላል ነው ጥያቄው። ለዛ ነው ታሪክን ማወቅ ክርስትናን መረዳት መገንዘብ፣ ለዛ አስፈላጊ የሆነውን ነገር ከኛ ማድረግ፣ ሃይማኖታችንን መጠበቅ በምግባር በእምነት። በጣም ሰልፍ ያለብን እኛ በነገራችን ላይ በጣም ሰልፍ ያለብን። ዙሪያችን በጥላት የተከበበ። ጥላት የምላችሁ ዲያብሎስ ነው የሰው ጥላቱ ሰው አይደለም በነገራችን ላይ ዲያብሎስ ነው። ማሬሳቅ ምን ይላል? አንድን ሰው በዳቢሎስ ቁጥጥር ስር ሆኖ ብታየው አትፍረድበት፣ ይላል አንተ በሱ ቦታ ብትሆን እሱ የሚያደርገውን ነገር ላለማድረግህ ምንም ማረጋገጫ የለህም። እና ነው ቅሉ። ያ ሲባል አሁንም እንደምላችሁ ዝም ብለን እንገደል ማለት አይደለም። ብዙ አይነት መስዋዕትነት አለ። ቀይ መስዋዕትነት፣ አረንጓዴ፣ ነጭ መስዋዕትነት ይባላል። ቀይ መስዋዕትነት የሚባሉት እንግዲህ እንደምታውቁት ያው አንገታቸውን የሚሰየፉት በሰይፍ በእሳት የሚቃጠሉት ናቸው። አሁንም የምናያቸው ማለት ነው። ከእኛስ ምን ይጠበቃል? በአረንጓዴ መስዋዕትነት፣ በአገልግሎታችን፣ በንጽህናችን፣ በመጾም በመጸለያችን፣ በእንደዛ አይነት ህይወት ታሪካችንን ማወቅ መረዳት ከኛ ይጠበቃል። ያን ጊዜ እግዚአብሔር ከኛ ጋር ይሆናል። እግዚአብሔር እስከ ዓለም ፍጻሜ ከኛ ጋር ነው። ግን እግዚአብሔርን አስቀይመነዋል፣ አሳዝነነዋል። ልጆቹ ነን፣ ከውሃና ከመንፈስ የወለደን ከስጋ አደለም የተወለድ ነው። ለዛ ነው ዲያብሎስ እየተቃጠለ ቤተክርስቲያናችንን ያቃጥላል፣ ካህናትን ይገልላል፣ አማኞችን ይገላል። በሰዎች ላይ እያደረ ጊዜን እየተጠቀመ ሰዎችን እየተጠቀመ ሁኔታዎችን እየተጠቀመ እኛ ለማጥፋት ይሰራል። አሁን የጀመረ አይደለም፣ ከጥንት ጀምሮ ነው። ይሄ ጉዳይ ሲወርድ ሲዋረድ ሲቀባበሉ የመጣ ነው። የሰባት ሺህ ምናምን ዘመን ያክል ልምድ ያለው ዳቢሎስ ነው የኛ ጠላት። በነገራችን ላይ ሰባት ሺህ ልምድ እና እናንተ ከተወለድን እንኳ ምን ያክል ናመት፣ አሁን ያለን የአሁን ያለ ነውን የእድሜ ቁጥር ከዳቢሎስ ጋር ብታነጻጽሩት አይገናኝም። ምን ያክል ልምድ እንዳለው። ምን ማለት ነው? እኛን ወደሱ ሱ መንገድ ለመውሰድ የማይቆፍረው ጉድጓድ የለም። የማይጠቀመው ቴክኒክ አለው። ለምን ብዙ ልምድ አለው። የተለያየ የማሰናከያ ሲስተሞች አሉት ነው። ይሄውን ሁሉ የእሱን ፈተና ለማለፍ ታሪክን ማወቅ፣ ቤተክርስቲያንን ማወቅ ከኛ ይጠበቃል። የመምህራችንን መልእክት ያንን የሚያስረዳው ወደ ቀጣይ መልእክት እንለፍ። የአራተኛ ክፍል ልጄን ስላልተፈለገ እርግዝናና ስለተፈላጊ እርግዝና ያወራዋል። ከዛ በኋላ ደግሞ ሴፍ ሴክስ ወይም በጥንቃቄ ልጁ እንዴት እንደሚያመነዝር ትምህርት ውስጥ ያስተምሩታል። ልጁ ደግሞ አፍሮ እንኳን እድሜው እስኪበስል መተፋፈር እንዳይማር ተወያዩበት ተብሎ በወንድና በሴት ስለ አካላቸው ስለማረቢያ ተወያዩ፣ እፍረት ነውር እንዲጠፋ። ቀጥሎ ለስድስተኛ ክፍል ልጄ ደግሞ እንዴት እንደምታስወርድ ሴፍቲ ምናምን ይነግሯታል። እኔው ግብር ከፍዬ እኔው ትምህርት ቤት ሰርቼ እኔው ልኬ ልጄን ይገሏታል። ከዜሮ ክፍል እስከ ዩኒቨርሲቲ የምንማረው በሙሉ ምንም እንኳን ማምና ድካምን ለመቀነስ ለቁሳዊ ስልጣኔ ቢሆንም ብን በግባሮ በር ሃይማኖትን የሚዋጋ ኤሌመንት እያንዳንዱ ትምህርት አለው። ሂሳብ ሳይቀር ማቴማቲክስ፣ ሂሳብ አሁን የሚዋጋ አይመስልም ማለት፣ ሃይማኖትን የሚዋጋ ኤሌመንት አለው። ስለ ኬክሮስ ስለ ኬንትሮስ ሲያወራ፣ ስለ መሬት መዞር ሲያወራ እ እግዚሔር እንዲ አድርጎ ሰራ ብሎ እንደ ሄኖክ አይደለም የሚነግረን የሆነ ሳይንቲስት እንደደረሰበት ከኛ ሰርቆ በሳይንሳዊ መንገድ ነግሮን በተፈጥሮ ያለውን ስርዓተ መስተጋብር እንድናመልከው በእሱ ብቻ እንድንመሰጥ አንክሮና አዘክሮ ለሰማያዊ አምላክ እንዳንሰጥ የሚያደርግ ነው። ሂሳብ እንኳ ሰልጥናለን የሐሰት ትዕቢት እንዲያድርብን በዛ ሂሳብ ስለቻል ከእግዚአብሔር ለይተን እንድንረዳው ነው የሚሰራው። የግቢ ጉባኤ ዋናው አንዱ ስራው የሴኩላሪስቶችን አሰራር፣ የትምህርት አቀራረብና የአእምሮ አጠባ ስልት ተረድቶ ኦርቶዶክሳዊ ማንነትን መጠበቂያ ቦታ ነው። እንግዲህ መምህር ፋንታሁን ዋቄን በደንብ ታውቋቸዋላችሁ። በነገራችን ላይ አንዳንዴ ነገሮችን በደንብ ሰከና አድርገን ከተመለከትናቸው ነገሮች ሁሉ አሁን ዝም ብለው በአጭር ጊዜ መጡ አይደሉም። ከስር መሰረቱ አመጣጡን መሰረታዊ ዳራውን ከተመለከትነው በጣም የሩቅ ጊዜ አጀንዳ ነው። የመቶ ዓመት፣ የሁለት መቶ ዓመት፣ የሦስት መቶ የአራት መቶ ዓመት አጀንዳ አድርጎ ነው ዛሬ የተሰራው። አሁን የምታዋቸው እንደ ቀልድ ብዙ አሁን ሚዲያው ላይ የምታዩት አለ በተለይ አሁን የአዲስ ዓለም ስርዓትን፣ ትውልድ ግብርና ማንነትን በደንብ የሚያንጸባርቅበት አሁን የመጣው ማህበራዊ ሚዲያ በደንብ የምናይበት ነው፣ አይደል እንዴ? ባህል፣ እምነት፣ እሴት፣ ነውር የሚባሉ ነገሮች አሁን ተገፈው ብዙ ሰዎች ይታያችዋላችሁ። ከዛ አንዳንዶቹ እንደው ፈሪሃ እግዚአብሔር ያላቸው ባህላቸው እምነታቸው የሚያስገድዳቸው ኧረ ይሄ እኛ ባህል አይደለም ኧረ ያሳፍራል ኧረ ምንድን ነው እየተካሄደ ያለው እያሉ ኮመንት ላይ አይታችሁ ሊሆን ይችላል። እነዚህ እግዚአብሔር የመረጣቸው እግዚአብሔር የወደዳቸው ባህላቸውን እምታቸውን ካምሯቸውን ሙልጭ ተደርገው ብሬንዎሽ ያልተደረጉ እህቶች ወንድሞች የሚያደርጉት ነው። እነዚያኞቹ ደግሞ የእኛው ናቸው፣ አበሻ ናቸው። አፍረት የሚባል ነገር የለባቸው። ለምን መልሱ? መምህር ፋንታ ሆኖ አቄ የተናገሩት ነው። ታስታውሳላችሁ። ታይ ክላስ እንማር። ዘመናዊ ትምህርት እንዴት አድርገ እንደተማረም። እኔ ጥቅም የለውም እያልኳችሁ አይደለም። እንደ ሰው በዚህ ልክ ጠቃሚ ነገር እየተማረ በውስጡ እንዴት አይነት መርዝ ሲያጣጥም ይኖራል እንደው እንዴት አድርገው ወደ ውስጣችን እንደከተቱት እኮ ነው የምላችሁ። ማንም ሊጠረጥረው ሊነቃባቸው ሊያስበው ሊገምተው በማይችል መልኩ እምነትን ባህልን እሴትን ማንነትን መገለጫን የሚያሳፍሩን ምናምን የምንላቸውን ነገር ሁሉ ከአእምሯችን ላይ ሙልጭ አድርገው አውጥተውታል። ዛሬ አሁን ሰው አሁን ስለ ስፖርት ማን ይቃወማል ለመናገር ስፖርት የሰውነት እንቅስቃሴ ነው። አሁን ማንም ሊቃወም የሚችል ማንም የለም። ግን በስፖርት ስም እንደ ዮጋ አይነቶቹን የስፕሪት ዓለም ዛሬ ኢትዮጵያ ውስጥ ብዙዎች ኤክሰርሳይዝ ያደርጉታል ብትነግሯቸው አይሰማችሁም። ለምን ስፖርት በሚል መልካም ስሙ መጀመሪያ አምጥተው በዛ ስም አስገብተውት የህንድና የምዕራባውያን ጣዖታት አምልኮ መፈጸሚያ ነው ዛሬ የዛ አስፕሪት ሰለፋ ስለሆነ እህቶቻችን ወንድሞቻችንም ብንነግሯቸውም አይቀበሏችሁም፣ አይሰማችሁም። ሆነን ለመናገር ፖርዛት ማተር ዘመናዊ ትምህርት ይሄን ያደረገው ዛሬ ራቁትን መሄድ እፍረት አይደለም አይደል እንዴ? እንደውም ነፃነት አይደለ እየተባለ ያለው አሁን፣ እንደውም ሰሞኑን እየሰማን ያለነው እና እያየን ያለነው ምንድን ነው የሰዶማ አይነት እንቅስቃሴ አይደል እንዴ? ሴት ከሴት ወንድ ከወንድ ጋር ትናንትና የሰራሁላችሁ ቪዲዮ አሳየኋችሁ። በምድራችን ላይ እየሆነ ያለው ከየት የመጣ ነው? ዘመናዊ ትምህርት እንዴት አድርጎ ውስጣችንም ቦርቡሮ ቦርቡሮ ለዚህ እንዳበቃን ማለት ነው። አሁንም ቢሆን ልጆቻችሁን ነው ቢያንስ ቢያንስ እኩል ተካፈሉ። ልጆቻችሁን ሙሉ በሙሉ ዳቢሮስ ሙልጭ አድርጎ ዓለም ሙልጭ አድርጎ እንዳይወስድባችሁ የተወሰነች እንኳ የተወሰነች እንኳ እረ እግዚአብሔርን የእግዚአብሔር የሆነውን ነገር ውስጣቸው ለመክተት ሞክሩ። እንዴት አድርጋችሁ እንደወለዳችሁ እጅና እግራቸውን አንጠልጥላችሁ ወስዳችሁ ለቤተ ክርስቲያን ስጡ። አስተምሯቸው። ሰንበት ትምህርት ቤት ይማሩ። ከቻላችሁ ጎበዝ ከሆናችሁ ድቁና እንዲማሩ የቆሎ ትምህርት የሚባለውን ትምህርት እንዲማሩ አትብ ገጽ እንዲማሩ አድርጓቸው። ውዳሴ ማርያም እንዲማሩ አድርጓቸው። መልከ ማርያም፣ መልከ ኢየሱስ እንዲማሩ አድርጓቸው። አንቀጸ ብርሃኑ እንዲማሩ አድርጓቸው። እኔ ባለመማሪያ ይቆጨኛል። አሁን ላይ ለምን በሰዓቱ ይሄን እንዲነግረኝ የሚችልና ወስዶ በግፊት የሚያስተምረኝ አካል ስላልነበረ አላቅም ማያዛን ሰዓት። አሁን ላይ ቢቆጨኝ ምን ዋጋ አለው? በእንቁላሉ ጊዜ ምነው ነው በቀጣሽኛ ያለው፣ ልጅ ወዶ ነው እንዴ? አይደለም፣ አላወቀም። ስለ ልጆቻችሁ ላይ ስሩ በደንብ። እኔና እናንተስ እንዳለመታደር ሆኖ አልፎናል። ቢያንስ በነቀንበት ዘመን ላይ አክቲቭ ሆነን ነገሮችን ወደ መስመር እንዲገቡ ማድረግ ከኛ ይጠበቃል። እንግዲህ እንደምታስታውስ በንጉሱ ዘመን ነው አደለ፣ ሁሌ የምናነሳው ዘመን፣ ሁሌ ምናነሳው ሁሌ የምንነጋገርበት። ንጉሱ እንግዲህ አምስት ዓመት ሙሉ አውሮፓን ሲዞሩ ከኖሩ በኋላ ኢትዮጵያ ከተመለሱ በኋላ ዘመናዊ ትምህርትን ኢትዮጵያ ውስጥ ሲተክሉ የሀገር በቀል የሚባለውን ነገር ሁሉ ንቅልቅል አድርገው ንቅልቅል አድርገው የሚመሰገኑበት ጎን እንዳላቸው ሆኖ በዛው ልክ የሚወቀሱበት እንዳለባቸው እንዳትስቱ፣ እንዳዘነጉ ሰው እውነት ነው። መልአክ አይደለም ፍጹም አይደለም። ይቅርታ ሰው እግዚአብሔርን አይደለም ፍጹም አይደለም። መልአክም ያው ስለወደቀ መንከን ስላለበት ሰው መልካም ጎንም አለው ጥሩ ጎንም አለው ጥሩ ጎኑን ትደግፋላችሁ፣ ታወድሳላችሁ፣ ታመሰግኑታላችሁ። በበጎው በበጎ ማለት ነው። በክፉ ደግሞ መልካም ባልሆነው ነገር ደግሞ አስተያየት ትሰጣላችሁ፣ ሪኮሜንዴሽን ትሰጣላችሁ። ንጉሱም ላይ የነበረው ያ ነው። በሰዓቱ ሀገር በቀል የሚባለውን ነገር ሁሉ ነቃቅለው መጣል አልነበረባቸውም። የውጭውን ሲያመጡ ማለት ነው። የራሳቸውን ይዘው የውጭውን ደግሞ የሚወሰደውን ወስደው ማድረግ ነበረባቸው። ያን አደረጉም። ዘመናዊ ትምህርት የሚገርመው ነገር ግን ራሳቸው የተከሉት ትምህርት ነው ፈንቅሎ የጣላቸው። ሶሻሊዝምና የካፒታሊዝም አብዮት ሲፈነዳ ዓለም ላይ ራሳቸው ባስተማሯቸው ትምህርት የተማሪዎች አብዮት አይደል እንዴ መንግሉ ያስወጣቸው። እያችሁት አታውቁትም። ራሳችሁ በምታሳድጉት ራሳችሁ በምታደርጉት ነገር ማጥፊያችሁ ነው የሚሆነው። አንዳንድ ጊዜ ለምን ብዙዎቻችን መርዙን አናቀውም? ተላይ የተቀባው ማሩን ብቻ ስለምንመለከት፣ ንጉሱም ያንን ያዩት አውሮፓውን ሲመለከቱ ሕንፃውን መኪናውን፣ አውሮፕላኑን፣ ስልኩን ሁሉን ቴክኖሎጂውን የሚባለውን ነገር አይተው ሲመለከቱ እውነት ነው። በዚህ የማይማረክ ማንም የለም። ግልጽ ነው። ጠቃሚ ነገር የለውም እያልን አይደለም። ሁሌ ስናወራ ይህን አዩና፣ እሳቸው የፈለጉት ይህን ወደ ሀገራቸው ማምጣት የፈለጉት። የምዕራባውያን የአዲስ ዓለም ስርዓት መሪዎች፣ የኢሉሙናጢ የሴክሬት ሶሳይቲ መሪዎች በጣም ተንኮለኞች ናቸው። በተለይ በተለይ በዲሞክራት እና በሪፐብሊካን ፓርቲ ሁሌ የሚነገር ነገር አለ። ዘ ዲፕ ስቴት እየተባለ የሚጠራው የዲሞክራት ፓርቲ በጣም ዲፕ ስቴት ተብሎ ይጠራል። በጣም በጣም ሰይጣኒክ ማለት ነው። አታውቁትም፣ እንዴት እንደሚሰራ ሁሌ ከዚህ በፊትም አንስቼዋለሁ አስታውሳለሁና ዘትሪ ኦፍ ላይፍ በሚባል አንድ ሚቶሎጂ ላይ ወይም የህይወት ዛፍ የምትባለው ያቸው መከረኛ የህይወት ዛፍ የምንላት የህይወት ዛፍ የሚሏት አዳምና ሔዋን የበሏት እጸ በለስ ናት። እና ምናልባት ብዙዎች ተቃውሞ ሊያነሱ ይችላሉ። ስለ ከበላ ማለት ነው። ወይም በአጭር ቋንቋ እናንተ ለምሳሌ ስትሄዱ ይሄ የሚታዩ ሰውነታችኋል አይደለም ልክ ይሄንን የሚታየው የሚጨበጠው የሚዳስሰው ማለት ነው። ሌላኛው የማይታይ ወይም ደግሞ ሂድን ጥላ ሞታችሁ ወይም ጥላችሁ አለ አደለም? ጥላ ስትሄዱ አብሯችሁ ነው የሚሄደው አደለም? የሚከተላችሁ ያኛው ክሊፎት ይባላል። ምሳሌውን ንምምላችሁ፣ ክሊፎት ማለት የማይታይ የማይጨበጥ ግን ደግሞ ከእናንተ የማይለይ ማለት ነው። የሚስጥ ምራባያት ይባሉት ዘ ዲፕ ስቴት ማለት በክሊፎት ሚቶሎጂ ላይ የሚኖሩና የሚሰሩ ማለት ነው። ይሄ ማለት ከክርስቶስ ልደት በፊት የነበሩ ምድር ላይ ያሉ የጣዖት አምልኮቶችን ሁሉ ጠቅልሎ የሚገለጥበት ፓርት ማለት ነው። ይሄ ክሊፎት የሚባለው ዛሬ ዓለም ላይ የምናየው ሳይንሲው ቴክኖሎጂው፣ ስልጣኔው ዋቴቨርቲዝ ኮንትሮል ወይም ገቨርን የሚደረገው በዚህ ክሊፎት በሚባለው የሰይጣኑ ዓለም ሪዩት ዓለም ውስጥ ነው። እንደው እንደ ሀሳብ ጠቀስ ሳረጉት እንጂ እዛ ለመግባት ፈልጌ አይደለም እንላችሁ ፈልጌ ነው። ንጉሱን በሰዓቱ አውሮፓን ሲዞሩ ከላይ የሚብለጨለጨውን ነገር አይተው ነበር የመጡት። ግን ራሳቸው በከፈቱ ትምህርት ቤት አመፅ ተነስቶ ስልጣናቸው ተወግደው፣ አሟሟታቸው ለመንገድ በሚዘገንን አደለ ህይወታቸው እንዳለፈ ሁሉ የሚነገረው። አሁን ይሄ በሳቸው ደረጃ የተነሳው ነው። እኔና እናንተስ ዛሬ በዘመናዊ ትምህርት ስም፣ ዘመናዊ ትምህርቱን እኮ መማሩ አደለም ኃጢአቱና ወንጀሉ ወገኖች። ግን በምን መልኩ ነበር መማን የነበረብን፣ የእኛን እያስጣሉ ዘመናዊ ትምህርት በአጭሩ የራስን አስጥሎ የሰው ማንጠልጠል ማለት ነው። ለዛሬው ዛሬ ግጥም ያልሆነው ለምንድን ነው? ይሄ ሁሉ ቀውስ የመጣው ይሄ ሁሉ እንዲህ አይነት ምስቅልቅል ውስጥ የገባ ነው ለምንድን ነው? የእኛ ባልሆነ ነገር ውስጥ ስለገባን ማለት ነው፣ አጭሩ የሚገርመው ኢትዮጵያ ውስጥ 85 ፐርሰንት የሚባለው አርሶ አደር የሚባለው እና 15 ፐርሰንት የሚባለው ከተሜ ሆሄ፣ ፊደል ቀመስ የሚባለው ሁለቱ እንኳ ዛሬ ስትመለከቱ ለምሳሌ የአንድ ሀገር ሁለት አለሞች ነው አለ እንዴ? የኛ መርዝ ዛሬ ገበሬውንም እየበከለ ነው ያለው። ምስኪኑን አርሶ አደሩን እየበከለ ነው ያለው እንደምናየው ማለት ነው። ለምንድነው የሆነው ካልን፣ መርዙን ስላላወቅን በሰዓቱ የነበሩ አካላት በጥንቃቄ ነገሮችን መቀበልና መረከብ ሲገባቸው፣ ትምህርቱን አስተምረውን ማንኛውም ነገር መቀበል ሲገባቸው፣ ይህም ባለመድረጋቸው አሁን የሆነውን ነገር ሆንን። ስለዚህ እነዚህ ይህን ስላደረጉ እኛስ ምን እናደርግ ነው አሁን ጥያቄው? ቢያንስ ቢያንስ ከእግዚአብሔር ጋር እንድታረቅ ከእግዚአብሔር ጋር አጣሉን ታናውቅ። ስለዚህ ከእግዚአብሔር ጋር እንዴት እንድትጣላን ካወቅን እንዴት መታረቅ እንዳለብን ደግሞ አይጠፋንም፣ አይደል እንዴ? እሱም መታረቂያ መንገዳችን እምነታችን ሃይማኖታችን ነው፣ ወደዛ መቅረብ ነው እንዴ። እንደው እውነት ነገር ከተባለ እንደው አንዳንድ ጊዜ እንትን እንዳይሆንብኝ እን እንደው እውነት ነገር ከተባለ ይህ ሁሉ አማኝ ባለበት፣ በተለይ ኦርቶዶክስ ያንቶች ወንድሞች ስንቶቻችንን አሁን እያንዳንዷን አጽዋማት የምንጾም ለምንድን ነው የማንጾመው? እንዳንጾም አድርጎ የሰራን ካሪኩለም አለ። እንዳንጸልይ አድርጎ የሰራን ካሪኩለም አለ። በብዙ መልኩ መሆን የሚገባንን እንዳንሆን አድርጎ ሳናቅሙ ነው የተቀረጽነው። ባይዘወይ ብሬን ወሽ ተደርገን የተገኘ ነው። ብሬን ወሽ በሀሳብ እዚህ ነን፣ በግብር ደግሞ ሌላ ማለት ነው። ግሎባል የሆነ ተጽዕኖ እንዳለ ሆኖ ወይም ዓለም ወደ አንድ መንደር ለማውጣት ለእኛ ዝነው ይመስሏችኋል? አሁን ውጭዎቹ እኛ ድረስ ጋር እኛ ገር ድረስ መጥተው የትምህርት ካሪኩለማችን ኢቨን ራሱ ቢፈተሽ የሆን እኛ ፈጣሪ ወይነን ሆን ለመናገር ሁላችንም በነጠላ ዲግሪ አእምሯችን ታጥቦ መፍጠር አንችልም። ምንም ነገር እኮ አሁን ከውጭ አይደል እንደምናስገባው ለምንድን ነው መፍጠር ማንችልም። እንድንፈጥር አድርገው አይደለም ያስተማሩን። ትምህርታችንን ራሱ ብናወራው አያልቅም። አንዳንድ ጊዜ ነገሮችን እያወቃችኋቸው ብሄዳችሁ ቁጥር በጣም ነው የሚያናዳችሁ። ነገራችን ላይ የሚደረግብንና የሚሰራብንን ደባ ማለት ነው። እግዚአብሔር ግን እኛ ሳናቅ እሱ ስለሚጠብቀን ስለሚሰውረን ጭምር እንጂ ማለት ነው። ትምህርታቸው ራሱ አስተምረውን እኮ ተቀጣሪ ከመሆኑ ውጭ ምን አድርገውናል? ሌላ ፈጣሪ ማድረግ አልቻሉንም። እኳ መፍጠር እንችላለን እንዲሁን ምንድን ነው አሁን አገራችን መርፌ እንሰራለን? ምንም ነገር አንሰራም። ሁሉ ነገር ከእነሱ ነው የመጣው። በነገራችን ላይ ለምን እንድንፈጥር ፈጥር አድርገው አላስተማሩንም፤ እንዲንገዛ አድርገው ነው ይምቱ ቢዘ ሆነስ። እንደው በማንኛውም በማህበራዊም፣ በፖለቲካውም፣ በኢኮኖሚውም ዘርፍ ምን ያክል ምን ያክል እነኝህ ሰዎች መርዛማ እንደሆኑ እንድታውቁና እንድትገነዘቡ ስለፈለግኩ ነው። ተምረናል ብለን አንድ ዲግሪ፣ ሁለት ዲግሪ፣ ሶስት ዲግሪ ልንችል እንችላለን ግን ምንም ነገር መስራት አንችልም። በቃ እንደምታውቁት ነው፣ በማንኛውም ዘርፍ ማለት ነው። ምን ያህል የዘመናዊ ትምህርት ከክርስቶስ ለት በኋላ በተለይ አዲስ ዓለም ስራ ከተመሰረተት በኋላ ዓለምን ወደ አንድ መንደር ለማምጣት የሚሰሩበት መንገድ ክርስቶስ ካላፈረሰው በስተቀር እንዲህ በቀላሉ መረቡ ሊበጠስ የሚችል ነገር አይደለም። ይህን ስል እያስፈራረሁ አይደለም። ከኛ የሚጠበቀውን ነገር አናድርግ እያልኳቸው አይደለም። ዓለም የፈለገውን መንገድ ሊከተል ይችላል። ግን ከኛ የሚጠበቀውን ነገር ግን አድርገን ቢያንስ የእነሱ ተባባሪ ላለመሆን ምን ማድረግ አለብን? ከኛ ጠንካራ መሆን አለብን እምነታችን ላይ የሙጥኝ ማለት ይጠበቅብናል ማለት ነው። ታሪክን ማወቅ፣ እምነትን ማወቅ፣ ሃይማኖትን ማወቅ ቅድም መምህራችን ሲያኖስ የነበረው መግቢያ ላይ ዛሬ ለእያንዳንዱ ነገር እንዲው የምናየው አሁን ለምሳሌ የምንሰማቸው ነገሮች አሉ ድንግል ማርያም ስትሰደብ፣ ቅዱሳን ሲሰደቡ ስለ ሥላሴ አንድነሱ ኦርቶዶክስ ማለት ምን ማለት ነው ብሎ ብንጠየቅ ሁሉም ኦርቶዶክስ መመለስ አለበት። ሁሉም ባለበት በተጠየቅበት ቦታ ላይ፣ አለበለዚያ ከባድ ነው። ይሄን ዘመን በነገራችን ላይ በእምነት ብቻ እንኖረውም በእውቀትም ጭምር ነው መኖር ያለበት። ይሄን እምላችሁ እኔ የተለየ እውቀትም ጭምር ስላለኝ አይደለም ግን እግዚአብሔር ይመስገን እግዚአብሔር ይመስገን። ግቢ ጉባኤ ላይ በነበርኩበት ሰዓት ቅድም መምራችን ሲያን ውስጥ እንደነበረ ዋናው የግቢ ጉባኤ ዓላማ ሴኩላር ዓለምን ማስረዳትና ማስገንዘብ ነው። በትንሹም ቢሆን ያንን እንገነዘብ አድርጎኛል። ሴኩላር ወርልድ፣ ዘመናዊ ትምህርት ውስጥ ምን አይነት ተንኮልና ደባ እንዳለ እንዳውቅ አድርጎኛል። ማህበረ ቅዱሳን ውስጥ ብዙዎቻችሁ በተለይ በዩኒቨርሲቲ ህይወት ውስጥ ያላችሁ በኮሌጅ ላይፍ ውስጥ ያላችሁ ያንን ነገር የዛ ተሳታፊ የሆናችሁ በደንብ ታውቁታላችሁ ብዬ አምናለሁ ብዙዎች ውጭ ላይ ስሙን እንደሚያጠሉት አይደለም ማህበረ ቅዱሳን እኔ በግሌ የዛ አንዱ አካል የዛ አንዱ ፍሬ ነኝ ብዬ ስለማምን ማለት ነው ለዚህ እንድበቃ አድርጎኛል ቢያንስ ግቢ ጉባኤ ውስጥ ኮርስ እንድማር አድርጎኛል ከዛስ ራሴ ሃይማኖቴን እንዳቅ እንዳነብ እንድጠይቅ አድርጎኛል እማቃትን ነገር ደግሞ በዚህ መልኩ ለእህቶች ለወንድሞች እማቃትን ነገር እንድጋራ እንድንወያይ የሚያስችል አቅም እንዲፈጥር አድርጎኛል። ይሄ እማልክደው እውነት ነው፣ ሁሌም የማመሰግንበት ነው። በነገራችን ላይ ስለዚህ በአጠቃላይ እምነታችን ላይ ሃይማኖታችን ላይ ዛሬ ዝም ብሎ የመጣ አይደለም። አሁን ዝም ብለው እንደዚህ የምንገደለው ብዙዎች እንደሚያደርጉን አሁን ላይ ጀምሮ የተሰራ ነገር አይደለም። ስሩን መሰረቱን በደንብ መገንዘብ መረዳት አለብን። ከዚህ የበለጠ ጥፋት ልናስተናግድበት የምንችልበትን እቅድ ነው ዓለም እያቀደ ያለው ነው ባጭሩ። በተለይ የሴክሬት ዓለሙ የሴክሬት ወርልድ የሚባለው ይሄ የጨለመው ኃይል መሪ እየተባሉ የሚጠሩት ከዛም ባለፈ ሙሉ በሙሉ ምድር ላይ ክርስትና በተለይ ኦርቶዶክስ እንዳትኖር ምን ያክል እንደሚሰሩ ክብደቱን እንድታውቁ ስለፈለግኩ ነው በዚህ መልኩ ለመናገር፣ የወደርኩትና ዛሬ የነበረን ቆይታ ይህን ይመስላል። ለዚሁ በሌሎች ሀሳቦች እስከምንገናኝ መልካም ቆይታ እንዲሆንላችሁ እመኛለሁኝ። ይቆየን።